ሰላም፣ ሰላም እንደምን ቆያችሁ? ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አዝናኝና አስተማሪ ደግሞ ቁም ነገር አዘል የሆነ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉ ይሁን። በዛሬው ቪዲዮ ምንድን ነው የምናየው ካላችሁ በየቀኑ የምንጠቀማቸውን እያንዳንዱን ቃላቶችን እንዴት ወደ አረፍተ ነገር መቀየር እንችላለን የሚለውን ሀሳብ ላስተምራችሁ መጥቻለሁኝ። ውድ ቤተሰቦቼ ከዚህ ቪዲዮ እጅግ በጣም ብዙ ትምህርት ታገኛላችሁ። ምክንያቱም አንዳንድ ጊዜ ቃላትን መመስረት ወይም ቃላትን ማለት ትንሽ አይከብደንም። ነገር ግን በዛ ቃል የተለያዩ አረፍተ ነገሮችን መስርተን እንዴት ሐሳባችንን ማስተላለፍ ወይም ከሰዎች ጋር መጻጻፍ፣ ማውራት፣ በሜሴጅ ሊሆን ይችላል፣ በጽሑፍ ሊሆን ይችላል። እንዴት ነው ማውራት የምንችለው የሚለውን ለምሳሌ አንዷን ቃል ወስደን ከዛ ቃል የተለያዩ አረፍተ ነገሮችን ወይም ለማለት የፈለግነውን ሐሳብ እንዴት መግለጽ እንችላለን የሚለውን ሐሳብ በደንብ እንወያይበታለን። ውድ ቤተሰቦቼ እጅግ በጣም ጠቃሚና አስተማሪ የሆነ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትዘነጉ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባታችን በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ይህንን ቻናል እንድትቀላቀሉ ይሁን። ምክንያቱም ይህን ቻናል ከተቀላቀላችሁ እጅግ በጣም አስተማሪና እውቀታችሁን የምትጨምሩበት የእውቀት ደረጃችሁን የምታሻሽሉበት ቪዲዮ በየጊዜው ስለሚለቀቅ ይህ ቪዲዮ በቀጥታ ወደ እናንተ እንዲደርስ ይረዳል ማለት ነው፣ ውድ ቤተሰቦቼ። ስለዚህ ሳብስክራይብ የምትለዋን የደወል ምልክቷን በመጫ ቤተሰብ እንድትሆኑና ከዚህ ቻናል የተለያዩ ቁም ነገር ትምህርታዊ የሆኑ ቪዲዮዎችን ማግኘት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱና የተለያየ ቪዲዮ ይዘን እንድንመጣ ድጋፍ እንድታደርጉ ይሁን። ውድ ቤተሰቦቼ፣ ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ምንድነው ካላችሁኝ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በቴሌግራም፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤ ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛ ደግሞ በጣም እጅግ በጣም ብዙ ተማሪዎችን ከዚህ በፊት በማስተማር ለቁም ነገር በማብቃት በማብቃትና አሁን ላይም ደግሞ ከእኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ደግሞ አዲስ የሆናችሁት መማር የምትፈልጉት በሙሉ በጣም በአጭር ጊዜ ውስጥ በወራቱ ውስጥ በማንበብና በመጻፍ ብቁ አድርገን ስለምናሰለጥናችሁ እየመጣችሁ እየተመዘገባችሁ፣ ስትፈልጉ በግሩፕ ስትፈልጉ ደግሞ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለማግኘት ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ ገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ ኮመንት በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮውን እንድትጀምሩ ይሁን። ደብተር እስክሪብቶ መያዛችሁን እንዳትረሱ። ምክንያቱም ደብተር ላይ የተጻፈ ነገር ስለማይጠፋ ደጋግማችሁ ለማየት ለማንበብ ስለሚጠቅማችሁ ደብተር እስክሪብቶ ይዛችሁ ብትከታተሉ የተሻለ ነው። ማንበብ የጀመራችሁት ወይም ማንበብ የቻላችሁት ደግሞ ቪዲዮን በማቆም ከኔ ቀድማችሁ እያነበባችሁ የተለያየ አረፍተ ነገር እየመሰረታችሁ እኔ የማነበውን ትክክል እንደሆናችሁእና ትክክል እንዳልሆናችሁ ማረጋገጥ ትችላላችሁ ማለት ነው ውድ ቤተሰቦቼ። ማንበብ ያልቻላችሁት ደግሞ እኔ ሳነብ ከእኔ ጋር እኩል እየቆጠራችሁ ቀስ ብዬ አነብላችኋለሁ ማለት ነው ውድ ቤተሰቦቼ። ከእኔ ጋር እኩል እየቆጠራችሁ ማንበብ መለማመድ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ቅድም እንደተናገርኩት ዛሬ የምናወራው ወይም የምንወያይበት ጉዳይ ምንድናው ካላችሁ፣ አረፍተ ነገር እንዴት መመስረት እንችላለን። አረፍተ ነገር የሚመሰረተው ከቃል ነው። አረፍተ ነገር ማለት ሀሳባችንን በሙሉ ማስተላለፍ ስንችል ማለት ነው ድ ቤተሰቦቼ። ስለዚህ አንድ ቃል ቢሰጣችሁ ወይም አንድ ቃል እናንተ ውስጥ ቢኖር፣ እሱን ቃል ተጠቅማችሁ እንዴት የተለያየ አረፍተ ነገር መመስረት ትችላላችሁ ወይም ሀሳባችሁን መጻፍ ትችላላችሁ የሚለውን ሀሳብ በደንብ አድርጌ ስለማሳይ እስከ መጨረሻው አብራችሁኝ ሁኑ። እዚ ጋር እንደምታዩት የመጀመሪያው ቃል ምን ይላል ካላችሁ በዚህ በኩል የሚገኘው ቃል ነው። በዚህ በኩል ደግሞ ከቃል የተመሰረተ አረፍተ ነገር ነው። በጣም አሪፍ። እዚ ጋ የምታዩት የመጀመሪያው ምን ይላል አብረን እናንብብ። ምስጥር ምስጥር ምስጥር ይላል። አያችሁት። ምስጢር ምስጢር ከሚለው ቃል እንዴት ነው አረፍተ ነገር ደግሞ የምንመሰርተው የሚለው ላሳያችሁ። እዚ ጋ የምታዩት የመጀመሪያው ቃል በዚህ አረፍተ ነገር ውስጥ ምስጢር የሚለው ነው። ምስጢር የሚለውን ቃል ተጠቅመን አረፍተ ነገር እየመሰረትን ነው ውድ ቤተሰቦቼ። ስለዚህ ቺን አብረን እናንብብ። ምስጢር ምስጢር፣ መጀመሪያ ላይ ነው የመጣችው። መጠበቅ መጠበቅ መጠበቅ ይላሉ፣ ድ ቤተሰቦች፣ ታማኝነትን። አያችሁት? እዚጋ የምታዩት ታማኝነትን የሚለው ቃል ነው። ከዛ በኋላ ደግሞ መጨረሻ ላይ ያለው እዚ ጋ ይጠይቃል። አያችሁት? ይጠይቃል ይላል። እስኪ አሁን ያነበብነውን አንድ ላይ ሰብሰብ ባድርገን እናንብብ ማለት ነው ድ ቤተሰቦች ምስጢር መጠበቅ ታማኝነትን ይጠይቃል ይላል። አያችሁት፣ ምስጢር መጠበቅ ታማኝነትን ይጠይቃል ይላል። አንዳንድ ጊዜ ታማኝ ላልሆኑ ሰዎች ምስጢራችሁን ከነገራችሁ፣ ያንን ምስጢር ተጠቅሞ እናንተን ልጥል ወይም ልጠልፋችሁ ይሞክራል ማለት ነው። ስለዚህ ምስጢር የምታወሩት በጣም ታማኝ ለሆነ ሰው መሆን አለበት ማለት ነው። ቤተሰቦች አረፍተ ነገር መስርተናል ማለት ነው። በጣም አሪፍ እዚህ ጋር የሚገኘው ሁለተኛው ደግሞ ምን ይላል ካላችሁ፣ ሁለት ፊደል ነች። ደሀ ደሃ ይላል። ደሃ ደሀ ከሚለው ቃል እስኪ አረፍተ ነገር እንመስርት። እናንተ የተለያየ አረፍተ ነገር መመስረት ይችላላችሁ ይህን ቃል በመጠቀም። እኔ ግን አንድ አረፍተ ነገር ልመስርትላችሁ። ደሃ የሚለውን ቃል በመጠቀም ምን አይነት አረፍተ ነገር እንደምመሰርት ታያላችሁ ማለት ነው። አያችሁት፣ እዚህ ጋር መጀመሪያ ላይ የመጣችሁ ራሷ ቃሏ ራሷ ነች። ድሃ ይላል። ስትሆን ስነች ከዛ ትነች ስትሆን ይላል ስትሆን። ሰለምታ ሰለምታ ሰለምታ ይላል። አያችሁት ሰለምታ ሰለምታ። እዚህ ጋ የሚገኘው ደግሞ ልመና ልመና ይላል። ልመና ይላል። እዚህ ጋ የመጨረሻው ደግሞ ይመስላቸዋል። ትንሽ ረዘም ምትላለች። ውድ ቤተሰቦቼ እስኪ አብረን እናንብብ። ይመስላቸዋል ይመስላቸዋል። እስኪ አንድ ላይ አብረን እናንብብ። ድሃ ስትሆን፣ ሰለምታ፣ ልመና ይመስላቸዋል። ይህ ማለት ድሃ ስትሆኑ ሰለምታ ልመና ይመስላችኋል ማለት ነው። ምንም አዲስ ነገር የለውም። ድህነት ያስንቃል እንደማለት ነው። ምክንያቱም ድሃ እንደፈለገ ማውራት አይችልም። ስለዚህ ድህነት በጣም መጥፎ ነገር፣ የማይወደድ ነገር ማለት ነው። ድ ቤተሰቦቼ አሁን ወደ ቀጣዩ እናልፋለን ማለት ነው። ድቤተሰቦቼ እዚህ ጋር የምታዩት ሌላኛው ቃል ምን ይላል ታ ማ ኝነት ታማኝነት ይላል። አያችሁት? ታማኝነት ከሚለው ቃል አረፍተ ነገር እንመሰርት ነው እናንተ የተለያዩ አረፍተ ነገሮችን መመስረት ይችላላችሁ። በዚህ መሰረት እኔ ግን አንዳንድ እያሳያችሁ ነው። ታማኝነት ይላል። ታማኝነት ከሚለው ቃል እስኪ አረፍተ ነገር እንመስርት። እዚህ ጋር የሚገኘው አረፍተ ነገር ነው፣ ግን የመጀመሪያው ቃል ታማኝነት ራሱ ነው። ራሱ ታማኝነት የሚለውን ቃል አመጣን። ታማኝነት ይልና ይሄኛው ደግሞ ለጓ ነች ሁለተኛ ላይ ያለች ፊደል የገዘር ሆና ዲቃላ ፊደል ነች ጓ ትባላለች ለጓደኝነት አያችሁት ለጓደኝነት ጓደኝነት የሚለው እንደዚህ ይጻፋል ሌን አጥፍታችሁ ጓደኝነት ብላችሁ መጻፍ ትችላላችሁ ለጓደኝነት ከዛ በኋላ መሰረታዊ መሰረታዊ መሰረታዊ ይላል። እዚጋ የሚገኘው ደግሞ ምንድን ነው ካላችሁ ነገር ነገር አያችሁት፣ ነገር ይላል። እዚጋ ያለችው በጣም ቀላል ነች፣ ነው እና ው ነው ይላል። ስለዚህ እስኪ አንድ ላይ አብረን እናንብብ ታማኝነት ለጓደኝነት መሰረታዊ ነገር ነው ይላል። አያችሁት፣ አንድ ላይ ስናነባቸው ታማኝነት ለጓደኝነት መሰረታዊ ነገር ነው ይላል። ውድ ቤተሰቦቼ፣ ይህ ማለት ደግሞ ታማኝነት ከሌለ ጓደኝነት የለም እንደማለት ነው። ከምንም ነገር በላይ በጓደኝነት ውስጥ ታማኝነት መቅደም አለበት። ምክንያቱም አንድ ሰው ታማኝ ካልሆነ ጓደኛውን አሳልፎ ሊሰጥ ይችላል። ስለዚህ ታማኝነት የጎደለ ሰው ለጓደኝነት አይሆንም ማለት ነው። ውድ ቤተሰቦቼ ታማኝነት ለጓደኝነት መሰረታዊ ነገር ነው ይላል። እጅግ በጣም ጥሩ ትምህርት እየተማራችሁ እንደሆነ እና ቁም ነገር የሆነ ነገር እያገኛችሁት እንደሆነ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደሚቀጥለው እንሄዳለን ማለት ነው። ውድ ቤተሰቦቼ እዚህ ጋር እንደምትመለከቱት ሌላኛው ቃል ደግሞ ምን ይላል? ሶስት ፊደል ነች ስለዚህ አንድ ቃል ነች ምን ይላል ማጣት ማጣት ይላል ውድ ቤተሰቦች ማጣት የሚለውን ቃል በመጠቀም እስኪ አረፍተ ነገር ደግሞ ከማጣት ከሚለው ቃል እንመሰርታለን ማለት ነው ውድ ቤተሰቦቼ እዚህ ጋር እንደምታዩት በመጀመሪያ ነው የመጣው ከማጣት ከማጣት ከማጣት በላይ በላይ ይላል ኛው ማጣት ይላል ኛው ደግሞ በላይ የሚለውን አንብበናል እዚህ ጋር ደግሞ ደግሞ ደግሞ ይላል። ደግሞ ደግሞ እቺ ትንሽ ከበድ ትላለች። እስኪ አብረን እናንብብ። አለማግኘት አለማግኘት ይላል። አለማግኘት አለማግኘት ይጎዳል ይጎዳል። አያችሁት? እስኪ አንድ ላይ አብረን እናንብብ ሁሉንም ከማጣት በላይ ደግሞ አለማግኘት አለማግኘት ይጎዳል። አያችሁት? ከማጣት በላይ ደግሞ አለማግኘት ይጎዳል ይላሉ ድ ቤተሰቦቼ። ለምሳሌ ይህ ማለት የተጠቀምኩበት ዋነኛው ምክንያት አንዳንድ ሰው ብዙ ነገር ካለው ትንሽ ነገር ቢያጣ ምንም አይደለም፣ ግን ምንም ከሌለው ደግሞ አለማግኘት አግኝቶም ስላላየ በጣም ይጎዳል። በሌላ በኩል ደግሞ ለምሳሌ አንድ ሰው ያገኘውን ሀብት ሁሉ ሲያጣ አለማግኘት ይሻላል ያስብላል፣ በመጀመሪያ ማለት ነው። ስለዚህ አለማግኘት በጣም የሚጎዳ ነገር ነው። ካለማግኘት ወደ ማግኘት መሸጋገር አለብን ማለት ነው። ድ ቤተሰቦቼ፣ በጣም አሪፍ። ይህኛው ደግሞ ሁለት ፊደል ነው። ሁለት ፊደል ብቻ ነች። እስኪ አብረን እናንብብ። አሳ፣ አሳ፣ አሳ ይላል። አሳ፣ አሳ አሳ ይላሉ። ውድ ቤተሰቦቼ አሳ ከሚለው ቃል እንዴት ነው አረፍተ ነገር መመስረት የምንችለው የሚለውን ላሳያችሁ። አያችሁት እዚህ ጋር አሳ የምትለዋን መሃል ላይ ነው ያመጣ ነው። ሌላውን ቃል እንዳለ በመጀመሪያ ስናመጣ ነበር። ነገር ግን አሁን በመሃል ላይ ነው ያመጣሁት እንድታውቁ። ምክንያቱም በመጀመሪያ ሊመጣ ይችላል፣ በመጨረሻ ሊሆን ይችላል ብቻ ቃሉ መኖር አለበት እዚህ አረፍተ ነገር ውስጥ። ስለዚህ አሳ የሚለውን በመሀል ነው ያመጣዋት ማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት ደግሞ ምን ይላል? አፉን አፉን ይላል። አፉን አፉን እዚህ ጋር የሚገኘው ደግሞ ሁለተኛው ምንድን ነው ካላችሁ፣ ያልከፈተ ያልከፈተ ያልከፈተ ያልከፈተ አሳ አያችሁት? አሳ የምትል ቃል እዚህ ጋር መጣለች። ምክንያቱም በዚህ አረፍተ ነገር ውስጥ አለች ማለት ነው። ዞሩ አሳ ይላል። አሳ አሳ ልያዝ ልያዝ ልያዝ ልያዝ አይችልም አይችልም ይላሉ። ድ ቤተሰቦቼ እስኪ አንድ ላይ አብረን እናንበብ። አፉን ያልከፈተ አሳ ሊያዝ አይችልም። አያችሁት፣ በጣም አሪፍ ምን ማለት ነው? ይህ ማለት ለምሳሌ የምታደርገውን የትኛውም ነገር ሳታውራ አድርግ ለማለት እንጠቀማለን። ምክንያቱም አሳ የሚያዘው ምግብ ሲለቀቅላቸው ያንን ምግብ ለማግኘት ብሎ ወጥመድ ውስጥ ይገባሉ፣ አፋቸውን ከፍተው ማለት ነው። ስለዚህ አንዳንድ ጊዜ ከወሬ ይልቅ በተግባር ማሳየት እጅግ በጣም ይመከራል። ምክንያቱም ያ የምታወሩት ነገር ሌላ ሰው በዛ ሀሳብ ተጠቅመው እናንተን ሊጎዳችሁ ወይም እናንተን ካሰባችሁበት ቦታ እንዳትደርሱ ሊያግዳችሁ ይችላል። ስለዚህ የምታደርጉትን እያንዳንዱን ነገር በውስጣችሁ በማሰላሰል ለሌላ ሰው ሳታወሩ በወሬ ሳይሆን በተግባር ማሳየት እንድትችሉ ያደርጋል ማለት ነው፣ ውድ ቤተሰቦቼ። ስለዚህ የተግባር ሰው እንጂ የወሬ ሰው መሆን የለባችሁ፣ ማለት ነው፣ ውድ ቤተሰቦቼ። በጣም አሪፍ፣ በጣም ቆንጆ። እዚህ ጋር የሚገኘው ሌላ ደግሞ ምን ይላል ካላችሁ እስኪ አብረና አንብብ። መስበር፣ መስበር፣ መስበር ይላል። መስበር የሚለውን ቃል በመጠቀም እስኪ አረፍተ ነገር እንመስርት። አያችሁት? እዚህ ጋር ነች፣ መሀል ላይ ነው አሁንም መስበር የምትለው ቃል በዚህ አረፍተ ነገር ውስጥ የመጣችው ማለት ነው። በጣም አሪፍ እዚህ ጋር ያለውን አብረን እናነባለን። የሰውን የሰውን ይላል ልብ ልብ ልና ብ ልብ ይላል መስበር አራት ፊደል ነው። መስበር ይላል ውድ ቤተሰቦቼ አስከፊ አስከፊ ነገር አስከፊ ነገር አስከፊ ነገር ነው። አያችሁት? አንድ ላይ እስኪ አብረን እናንብብ። የሰውን ልብ መስበር አስከፊ ነገር ነው። በጣም አሪፍ አያችሁት? በቀላሉ አነበብን ማለት ነው። እድሜ ሰዎቼ በጣም ጥሩ። እስኪ አንድ ላይ አብረን እና ያይዘን እናንብብ። የሰውን ልብ መስበር አስከፊ ነገር ነው። ምንም አዲስ ነገር የለውም። ይህኛው አረፍተ ነገር ለሁሉም ግልጽ ነው የሰውን ልብ መስበር በጣም አስከፊ ነገር ነው በጣም አሪፍ ወደ ቀጣዩ እናልፋለን እዚህ ጋር የምታዩት ምን ይላል ሰው ሰው ሰው የሚለውን ቃል በመጠቀም እስኪ አረፍተ ነገር እንመሰርታለን ሰውን ለምሳሌ ሰው ብለን ሰው ከሚለው ቃል የተለያየ አረፍተ ነገር መመስረት እንችላለን ከነዚህ አረፍተ ነገር ውስጥ እስኪ አንድ አረፍተ ነገር ልመስርትላችሁና ላሳያችሁ ሰው ሰው ሰው ይላል። ከዛ በኋላ ሊያውቅ ሰው ሊያውቅ የምችለው የምችለው የምችለው ይላል። በጣም አሪፍ። እዚህ ጋ ደግሞ ባሳየኸው ባሳየኸው ይላል። ባሳየኸው ይልና ልክ ልክ ልና ክ ነች ልክ ይላል። እዚህ ጋር የምታዩት የመጨረሻው ደግሞ ነው አያችሁት። እስኪ አንድ ላይ አብረን እናንብብ። ሰው የምትለዋ በመጀመሪያ ላይ ነው የመጣችሁ። ሰው ሊያውቅ የሚችለው ባሳየኸው ልክ ነው። አያችሁት? ሰው ሊያውቅ የሚችለው ባሳየኸው ልክ ነው። ስለዚህ አንዳንድ ጊዜ እያረፍተ ነገር የምንጠቀመው ለምንድን ነው ካላችሁ ለሰዎች ቦታ የሚሰጡት እናንተ ናችሁ። ለምሳሌ ሰው እንዲያውቃችሁ እስከፈቀዳችሁለት ድረስ ሊያውቃችሁ ይችላል፣ ግን ከዛ በላይ የተደበቀ ማንነት ሊኖራችሁ ይችላል። ስለዚህ ሰው ሊያውቅ የሚችለው ባሳየኸው ልክ ነው የሚለውን አረፍተ ነገር በዚህ ጊዜ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ ይህንን ይመስል ነበር የዛሬው ቪዲዮ። ሳጠቃልልላችሁ የዛሬው ቪዲዮ ምን ላይ ነው የሚያውጠነጥነው ካላችሁ ለማንበብ የሚረዳ ነገር አለው ምክንያቱም በዚህ ውስጥ የማንበብ ችሎታችሁን ማሳደግ ትችላላችሁ። ሁለተኛው ነገር ደግሞ አንድ ቃል በውስጣችሁ ካለ እሱን ቃል በመጠቀም ሀሳባችሁን ፉሊ ለማስተላለፍ ወይም ለመግለጽ፣ እንዴት ሀሳባችንን አቀናጅተን ከቃል ተነስተን ወደ አረፍተ ነገር እንሄዳለን የሚለውን ሀሳብ የያዘ እጅግ በጣም ቆንጆ ቪዲዮ ነው። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑና እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ እኛንም ደግሞ ላይክ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱና ሌላ አሪፍ አሪፍ ቪዲዮ ይዘን እንድንገኝ እንድትረዱና እንድትደግፉን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና አለኝ። እሱም ምንድን ነው ካላችሁ በኦንላይን ወይም በውስጥ መስመር የተለያዩ መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በኢሞ፣ በዋትሳፕ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን በጥራትና በብቃት እናሰለጥናችኋለን። ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ እየተመዘገባችሁ ከእኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ተጠቃሚ ለመሆን ከፈለጋችሁ ማድረግ ያለባችሁ አንድ ነገር ነው። እሱም ምንድነው ካላችሁ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።